አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? የሰላም ነኝ አልሐምዱሊላህ። በያላችሁበት ያለ ሰላም ህዝነታ ያለያቸው እንዲሁም አለ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ እንግዲህ ወረባቦ የሚሄድ ጥር ምጥን ያለ የቤት እቃ ኳሊቲ ጥራታቸውን የጠበቁ እቃዎች ነው የማሳያችሁ ማለት ነው ሰማንያ ሺህ አንድ መቶ ዘጠና ብር የፈጀ የቤት እቃ እጥር ምጥን ያለ ነው ማሳያቸው ማለት ነው። ሀባይቢ እንደምትወዱት ተስፋ አድርጋለሁ። ያልተደጋገመ ያልተንዛዛ፣ በቃ እጥር ያሉ የቤት እቃዎች ሀባይቢ። እዚህ ጋር ረከቦት የጥበብ ረከቦት 2700 ብር የተገዛ እና አንድ ደርዘን የጥበብ ሲኒ 1200 ብር የተገዛው ማለት ነው። ከዛ ይሄ ፌርሜሎ ምናምን የራሱ አክሰሰሪ ነው። እዚ ጋ ሱፍራ አንድ ሺ ብር ባለ ኳሱ ማለት ነው። አንድ ሺ ብር ይህንን አሰርቼላታለሁ። የጅማ ረከቦት አላት። የጅማ ረከቦት በቀዩ ሲኒ ጋ ማች አድርጌ ነው የገዛሁት። ሲኒው 500 ብር፣ የጅማረከቦት 1800 ብር፣ ጥርት ያለ ኳሊቲ የጅማ ረከቦት ማለት ነው። እንግዲህ አባይቢ በጣም የሚያማምሩ ፔርሞሶች እዚህ ጋር ኳሊቲ ፔርሙሶች ናቸው። እኔ በጣም ወድጃቸው ለቤቴ ራሱ ገዝቻቸዋለሁ ማለት ነው። ከዛ እሷ ስታዘኝ ደግሞ እኔው ራሴ መርጬ እነዚህን ሁለት ፔርሙሶች 3200 ብር፣ 1600 1600 ብር። ውስጣቸው ፒንክ ነው። በዛ ላይ ደግሞ አቀማመጣቸው አያምሩ! በጣም ነው የሚያምሩት። ሐቂቃ ተወዷቸው አላችሁ። የምር ነው የምላቸው እኔ እቃ መግዛት በጣም ነው የምወደው ግን ብዙ ጊዜ እቃ አልገዛም ነበረ እነዚህን እንዳየኋቸው ለቤት የገዛውን ከዛ እሷም ደግሞ አዛይን ስለነበረ ለእሷም ይሄንን ገዛው ማለት ነው የሚያማምሩ ናቸው ሀቂቃ እኔ ደግሞ ለራሴ የወደድኩትን ነገር ነው ለእናንተ የምገዛው እና በጣም የሚያማምሩ ፔርሙሶች ሁለት ፔርሙስ ኳሊቲ ማለት ነው ሶስት ፒስ ሰርቪስ ሰባት መቶ ብር እንዲሁም የቁርጥ ሰሃን አንድ ደርዘን አንድ ሻራ መቶ አርባ ብር ያው፣ ይሄ ጋር ይቀራረባል። ይሄ ሲሊበር ነገር ስላለ ይሄም ሲሊበር ነው። የሾርባ ሰሃን ስድስት ፍሬ በሰባ ብር አራት መቶ ሀያ ብር ስድስቱ ፍሬ አራት መቶ ሀያ ብር ይመጣል ማለት ነው። ከዛ የፈንድሻ ሰሃን የፈንድሻ የአሁን ላይ ያለው ይሄ ምንድን ነው የሚባለው? በረዶ ከለር ነው የሚባለው አራት መቶ ብር አራት መቶ አምሳ ነበር፣ በነገራችን ላይ ቀንሶ ነው ይሄ። እዚህ ጋር ግማሽ ደርዘን የሾርባ ማግ፣ የሾርባ ማጎቹ እነዚህ ናቸው። ኮፊ ናቸው በጣም የሚያማምሩ ግማሽ ደርዘን አንድ ሺህ ብር። ቆንጆ ቆንጆ እቃዎች ናቸው እንደነገርኳችሁ። እዚህ ጋር ደግሞ የውሃ ኮምፕሌት ሁለት ሺህ አንድ መቶ ብር። የውሃ ኮምፕሌት ወርቃማ በውሃ ከለር ነው ማለት ነው ከዛ ሀባይቢ ትሪ ትሪ 1050 ብር፣ 250 40 40 ቁጥሩ 350 45 ቁጥር 450 50 ቁጥሩ ብረት ምንድን ነው ትሪ ማለት ነው። ሶስት ባልዲ ላይ 1050 ብር 773 ባለ አምስት ሴሪ ነው እንደምታዩት፣ አራት ሺህ ብር። ይሄ ጨምሯል አራት ሺህ ብር አምስቱ ሴሪ ማለት ነው። ከዛ እዚህ ጋር በራድ 800 ማን ነው 700 እና 600 ብር 1300 ብር ማለት ነው። 1 ሊትር እና 2 ሊትር ነው ያዘዘች። እዚህ ጋር ደግሞ የሻይ ብርጭቆ 950 ብር። የሱካር ዕቃ ደግሞ ሁለቱም የተለያዩ ዲዛይኖች ናቸው፣ ግን አክለሪክ ነው ዲዛይኑ። እንደዚህ ጠጋ አርገሽ እስከያሳየችው እቺኛው ዲዛይን እና እቺኛው ዲዛይን ሁለት ዲዛይን ነው የገዛሁት ወይም እንደዚህ አድርጌ ላሳያችሁ። 600 ብር፣ 330 ብር አክለሪክ ማለት ነው። የውሃ አምስት ማዕዘን 1200 ብር፣ ኢታል ባለ አምስት ሴሪ 3100 ብር ኢታል ብረድስት ባለ አምስቱ ሴሪ ማለት ነው። ቪዚጋ የሞሰብ ዳንቴል 600 ብር ነው ይሄን የገዛሁት። ሞሰቧ ደግሞ ቁንድ የሞሰብ 2400 ቶ ብር ሞሰብ በጣም ነው የተወደደው። 2600 ብር ነው የሚሉት። እኔ ራሱ ላይ ግርም ምን ያለኝ እንደዚህ ይሄን በዚህ አክል ደረጃ መጨመሩ ማለት ነው። እና እቺ ነው የገዛውላት። 2400 ብር ነው ዳንቴሉ ጋር 3000 ብር ሆነ ማለት ነው። እዚ ጋር 46 ቁጥር ብረድስት 13000 ብር እስከነ ክዳን መያዣው ማለት ነው። 12800 ገዝቼ ክዳን መያዣውን ሁለመቶ ብር አሰርቻለሁ። ጭልፋ አንድ ሺ ብር። ከዛ እዚህ ደግሞ የማሳጣቢያ የሳሙና ያለው ቆንጆ ማሳጣቢያ ነው። ይሄንን 130 ብር ነው የገዛሁት። የሽንኩርት ሼልፍ 600 ብር። ከዛ ማዘፍዘፊያ፣ ሁለት ማዘፍዘፊያ 1300 ብር፣ 650 650 ማለት ነው። ከዛ አባይቤ እዚህ ጋር የወጥ ጽርፋ ሁለት ያልጫ ሁለት ስምንት መቶ ብር ነው የገዛሁት 2 200 ብር ያልጣውቱ ናቸው። ከዛ እዚህ ጋር ሹካ 300 ብር አንድ ደርዘን የሾርባ ማንኪያ ደርዘን 300 ብር የሻይ ማንኪያ 100 ብር። እነዚህ የሻይ ማንኪያና የሾርባ ማንኪያና ሹካ ጨምረዋል ማለት ነው። ቆዩ የቦፌ ቁርራጭ 10 ፍሬው በወርቃማው 350 ብር መክተፊያ 3 ፒስ 750 ብር አረንጓዴ ሰማያዊ፣ ቀይ ማለት ነው። ሶስት ከለሮች ናቸው የሚመጡትም ሶስት ፍሬ ማለት ነው። ከዛ እዚህ ጋር ሮል ኦሞ 5 ኪሎ 950 ብር እና ብራንድ ቴሌቪዥን 32 ኢንች 14000 ብር ነው። ከዛ 3600 ብር የቲቪው የቲቪ ሙሉ እቃ ማለት ነው። ዲሹ ምናምን፣ እነዚህ ነገሮች አብረው አክሰሰሪው ማለት ነው። ይሄ 3600 ብር አጠቃላይ 17600 ብር እቃዎቿ። እንደዚህ ሆነው እዚህ ጋር የሚያማምሩ ብርድ ልብሶችና ኮምፎርቶች አሉ። እነሱን ላሳያችሁ ማለት ነው። እዚህ ጋር ሁለት አይነት ዲዛይን ኮምፎርት አለ። እዚህ ጋር ወደ እርሳስ ካለር ሄደ፣ 2100 ብር። እዚህ ጋር ደግሞ ወደ ፒንክ የሄደ ፒንክ ነገር ነው 2100 ብር። ሁለት ኮምፎርት ነው የገዛሁት። ለሜትር ከ50 አልጋ ማለት ነው አራት ሺ ሁለት መቶ ብር እና ቆንጆ ቆንጆ ብርድ ልብሶች አሉ። እዚህ ጋር ስድስት ሺህ ስምንት 8 መቶ ብር ሁለት ብርድ ልብስ በጣም ነው የወደድኳቸው። የምር እንደዚህ የሚያማምሩ እስኪ እስከታች አሳያችሁ። በጣም ነው የምታምረው የምር ማሻአላ ማሻላህ፣ በጤና የምትጠቀምበት ያደርጋት። የምታምር በጣም ቆንጅዬ ብርድ ልብስ በጣም ቆንጆ በቃ፣ ማጋነን ምናምን ሳይሆን በጣም የሚያምር አልጋ ላይ ራሱ ብታነጥፉት እንዴት አባት እንደሚያምር ይሄንን። አንድ ሁለተኛ ደግሞ አብሽ ከለር ናት በጣም ነው የምታምሮችም አንዷ እቺ ማለት ነው። እስኪ እስከታች አሳያችሁ። በጣም ነው የሚያማምሩት ሐቂቀተን ዋጋቸው 3400 3400፣ 6800 ብር ማለት ነው። ማሻአላህ የሆኑ በዛ ላይ ለስላሴያቸው ልክ ካሳ አውዲው ምንም የሚለየው ነገር የለም። ልክ እንደ ሳውዱ ማለት ነው። ሁለት ብርድ ልብሶች እነዚህን ይን ይመሳሰላሉ። የገዘሁላት እቃውም ይሄንን ይመስላል። ከወደዳችሁት ላይ ከሸር ማድረጋችሁን አትርሱ። ስራውንም አላህ ያቅለልላችሁ። ሰላም ሆኑልኝ።